ሰላም፣ ጤና ይስጥልን። ክቡራን ዩቲ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ምርጫ ቦርድ ለሰባተኛው አገራዊ ምርጫ አስር ቢሊዮን ብር መመደቡን መመደቡን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በረቂቅ ደረጃ ይፋ ባደረገው የምርጫ ጊዜ ሰሌዳ፣ ግንቦት 24 ቀን 2018 ዓ ም እንደሚካሄድ እቅድ ለተያዘለት ሰባተኛው አገራዊ ምርጫ፣ አስር ቢሊዮን ብር መመደቡን አስታወቀ። ምርጫ ቦርድ ለሰባተኛው አገራዊ ምርጫ እያከናወናቸው ያሉ ዝግጅቶችን አስመልክቶ ለልማት አጋሮች ማብራሪያ ለመስጠት ዓርብ ኅዳር 12 ቀን 2018 ዓ.ም. በገንዘብ ሚኒስቴር በተዘጋጀ መድረክ የተገኙት የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ነፃ፣ ፍትሐዊና ተዓማኒነት ያለው ምርጫ ለማካሄድ የሚያስችሉ ማሻሻያዎች መደረጋቸውንም ገልጸዋል። የሕግ ማዕቀፍ፣ የቴክኖሎጂ ተቋማዊ አሰራሮች ላይ ትኩረት ያደረጉ ለውጦች መደረጋቸውንና እነዚህ ማሻሻያዎች መጪውን ምርጫ ስኬታማ ለማድረግ የሚያግዙ ናቸው ብለዋል። መንግስት ምርጫውን በሚመለከት ያለውን ቁርጠኝነት የገለጹት ወይዘሮ ሜላትወርቅ ለምርጫው የሚሆን አስር ቢሊየን ብር መመደቡ ማሳያ መሆኑንም አስረድተዋል። በኢትዮጵያ ለመጀመሪያ ጊዜ በዘንድሮ ምርጫ ተግባራዊ የሚደረገው የዲጂታል የምርጫ ምዝገባ ስርዓት መዘጋጀቱን ያስታወቁት ሰብሳቢዋ የዲጂታል የምርጫ ጣቢያዎቹ በሚመለከት ግልጽ አያደርጉም ከሶስት ጂ ኢንተርኔት አገልግሎት ጀምሮ የተዘረጋ መሆኑንም ገልጸዋል። የኤሌክትሪክ አቅርቦት በብቃት የሰለጠኑ የምርጫ ሰራተኞች መኖራቸውንም መሰረት ያደረገ መሆኑንም ተናግረዋል። በተጨማሪ ሴቶች፣ አካል ጉዳተኞች እንዲሁም የሀገር ውስጥ ተፈናቃዮች በምርጫ ሂደቱ ተሳታፊ እንዲሆኑ ለማስቻል በትኩረት እየተሰራ መሆኑንም፣ ይህም በመራጭነት ብቻ ሳይሆን በእጩነት ጭምር እንዲሳተፉ ማድረግ የሚያስችል ነው ብለዋል። ከመራጮች ትምህርት ጋር በተገናኘ ቦርዱ ከሲቪል ማህበረሰብ ድርጅቶች ጋር ያለውን ትብብር በማጠናከር ላይ መሆኑን በውጭ ጉዳይ ሚኒስቴር አማካኝነት በሚደረግ እገዛ ዓለም አቀፍ ታዛቢዎች እንደሚጋብዙም ገልጸዋል። የገንዘብ ሚኒስትር ዴኤታ ወይዘሮ ሰምሪታ ሰዋሰው በበኩላቸው ዲሞክራሲያዊ ምርጫ ማካሄድ ህገ መንግስታዊ መብትን ለማስጠበቅና የአገርን ሰላም ለማረጋገጥ ያለው አስተዋጽኦ ከፍተኛ መሆኑን ተናግረዋል። አክለውም የልማት አገሮች በገንዘብ በሌሎች ጉዳዮች ለሚያደርጓቸው ድጋፎች ምስጋና አቅርበዋል። ብሔራዊ ምርጫ ቦርድ የሰባተኛውን ሀገራዊ ምርጫ ዝርዝር ስራዎች የሚከናወኑበት ረቂቅ የጊዜ ሰሌዳ በማዘጋጀት ከተለያዩ ባለድርሻ አካላት ጋር ውይይት ሲያደርግ ቆይቷል። በረቂቅ የጊዜ ሰሌዳው እንደተገለጸው ዋናው የድምፅ መስጫ ቀን ግንቦት 24 ቀን 2018 ዓ.ም እንደሚሆን ተገልጿል። ቦርዱ ለምርጫ ሂደቱ ቅድመ ዝግጅት ስራዎች ማከናወኑ የጀምረው